ስለዚህ ይች አልኮሊስት ነች፣ እቺ በሄንደር ነች። የጭንቅላት ችግር አለባት፣ የጤና ችግር አለባት። ዝም ብላ ብትለፈልፍ ለእኔ ማርዬ ግን ባለ ሁለቷ እኮ ናት። እግዚአብሔር አንተ እንኳን እንዳሰድባት ትከላከልላታለች። ጌታ እውነት እኔ በጣም ይገርመኛል። ተው ትሏል። ቤተሰቦቹ ቤተሰቦቹ ታዘብኩ ነው። እና አንተ የሆነ ነገር ባለ ሁለቷ ሆናት አደለም? ባለ ሁለቷ ሆን አደለም? እኔ ክፍ በጣም ትከለክለለች በጣም ወርቄ። የእሷማ የቱና ባለሁለታ ልሆን መቼም አልችልም። ግን እሱ መጥፎ ነገር እንዲናገር እና ሰው እንትን እንዲለው አልፈልግም። ገባሽ? ስለ ልጇ ይቶ ስለ ቱና ነው አጀንዳችን ቱና ቱና ነው። ግን እኔ ስለእህቴም ስለ ቤተሰውም ደግሞ ብዙ ፈተፍታለች ብዙ ተናግራለች። ቪዳ ደግሞ ኢትዮጵያ ሲገባ ደግሞ አስቀጠቅጥሀለሁ ብላኛለች። እኔ ኢትዮጵያ አንድ የሆነ የበሬ ስም ያለው ስልጅ አለ ብዙም አላውቀውም። እኔ ኢትዮጵያ ስገባ እራሴ እደውልልሃለሁ ብዬዋለሁ ከቻለ ደግሞ አርቲስቶች ይመጣሉ ኳሱን ጋብዘነዋል ኢንቫይት አርገነዋል ከናልገው ከናይ ከፈለገ እኔ እራሴ ፈልጌው አገኘዋለሁ አይ ትናንትና እንግዲህ በቃ አዲስ አበባ ለሚመጡ አንተነህ እንግዲህ እዛ ተቀባያቸው ሲመጣ ነገር አለ ሚሰራው ማን አረቄ የጠጣለት ኧረ እባክህ አረ፣ በእናትሽ እኔ ራሴ ደውዬ የት ነው ያለው፣ አልዋሉ። እኔ ወንድ ልጅ እኮ ነኝ። አንቺ እኔ እኮ አንቺ እኔ እኮ አይደለም፣ ከሱ ጋር ምን አገናኝ? እሱ ሲጀመር ስለ ፖለቲካ ስለምናምን ነው የሚያወራው። ፍቅር ውስጥ ምን አስገባው? እንግዲህ አላቅም። እንግዲህ ያው፣ አይ፣ ተደርቦ ከሆነ ይሄ ሌላ ጉዳይ ነው። ይሄ ይደግ እንጂ እንትና ነግራው ነው አጫሉን ሰደበ ብላ ነው ሰደበ። ዝም በያቸው። ባለፈው ያሉት ነው ነው፣ ከትላንት ወዲያ ነው። ንቅሳት ምናምን ንቅሳት ምናምን ተባለ ብሎ ሮብ ለታ ለምንድን ነው የሚነቀሰው? እነሱ ጌታቸው ላይ ይነቀሱት እንጂ እሱ ምን አገባው ቦስ፣ ምን አገባው፣ ምን ገባው፣ ስለ አጫሉ ምን አገባው? አጫሉ እኔ ስለወደድኩት እና እኔ እንትን ስላልኩት አለም እኮ አያውቀውም እኮ አይዳንትን እኮ አያውቀም እኮ። ጂጂ ናት እኮ ያቀሳሰረችው፣ ያቀሳስረው ምንድነ፣ ምን አገባ። ዘፈኑን ያጫሉን ዘፈን በወደው አጫሉን ግን አልነቀሱ ለምን ትነቀሷለ? ሲጀመር እኮ ለምን ነቀሷሉ? ነው ሚፈልግ ሰው እያንዳንዱ ሰው ጌጣጫ ደግምላቸዋል። ጌጣቸው ላይ ይነቀሱ ቢፈልጉ ወርቄ፣ ሲጀምር ማለት ነው ይቅርታ እርጌልኝና እዚህ ጋር ስናወራ ማለት ነው ሲጀምር ሚኒሊክንና ሀጫሉን ማወዳደር ረፍ አይቻልም። በእኔ ፖለቲካ ውስጥ የለሁበትም መግባት ያለው ሚኒሊክን ልንነቀስ ነው ያ ወእናወቅነታዳ የፈለግኩት ነው የምትነቀሰው ወርቄ፣ ልልሽ የፈለግኩት ሚኒሊክ ጀግና ነው። ሚኒሊክ ንጉስ ነው። ከነጭ ግዛት ነጮች ከሚገዙን ነፃ አውጥቶናል። ስለዚህ ሚኒሊክና ሀጫሉን በጭርስ ማወዳደር አይቻልም። ይሄ የማይሆን ነገር ነው። ዘበማይሆንሆነእኔ ቀበልሽ አለው። ቆይ ጥያቄ አንድ ጥያቄ ሽሽ እዚህ ጋ አሁን ኮሜንት ላይ ማንን እንነቀስ? በቃ ሚኒሊክን አትነቀሱ ካላችሁ ማንን ስንን ቴዲ አፍሮን ሲሉ ናይ አንፈልግ የዛኔ ለምን አልተናገራችሁም? አጭዋንስ ሲሉ ናይ አንፈልግም። አጫሉን ሲሉ አንነቀስም። አጫሉ ከነዛ መሀል ተመርጦ አጫሉን ፍለጋ ነው ነገር ፍለጋ ነው ለመነቀስ። ለምንድነው የምትነቀሰው? አንደኛ አንተ ሰሜናዊ ነ ሰሜናዊ ስለሆነ አጫሉ ለአንተ ነቲንግ ነው። አንድ ተራ ዘፋኝ ነው ለአንተ። ለኦሮሞ ደግሞ የልብ ትርታቸው ከሆነ ልባቸው ላይ ይነቀሱ። አለቀ። ይሄንን ነው ምለው። በግድ ግን ሌሎቹ ውደዱልኝ የሚሉት ነገር እኔ አይመቸኝም። እኔ ኦርሞን አይደለ እኔ አይመቸኝ። አለም አያውቀውም አጫሉ። ይሄን ልንገራችሁ፣ አለም የሚያውቀው በየትም ቦታ ስትሄዱ ምኒልክ ስትሉ፣ ግን ፓሪስ ማርዬ ከመጣችሁ ማለት ነው። ፓሪስ ገብታችሁ ኤፌል ታወር መጨረሻው ላይ ቱሪስቶች የሚጎበኙ አሉ። ስትጎበኝ፣ ስለ ታሪክ ሲወራ የኢትዮጵያ ኪንግ ብሎ ቁጭ አድርገውላቸዋል። አጥፉት። ጀርመን ላይም የኢትዮጵያ ኪንግ የነበረ በኪንግ ሰዓት ማለት ነው ሚኒሊክ ተብሎ ተጽፎላቸዋል። ለዚህ ሚኒሊክ እንግሊዝ ሀገርም የትን ቦታ ስትሄዱ ስለ ሚኒሊክ ይወራል። አጫሉን ግን አጫሉ ብትይ ማንም አያቅልሽም። አንቺ እዛ አጫሉ አጫሉ እያል ሽንትት ያለሽ ማንም አያቅልሽም። እኛ ነን የምናውቀው። ለዚህ እኛ ብቻ ስለ ራሳችን ታሪክ ወይ ታሪክ ካለው መታችሁ ለነዚህ ልጆች አስረዱ እንጂ ይሄ ማስፈራራት ይሄ እንትን ማድረግ ገብር ማስፈራራት ማለት አይቻልም። ፈርተን አናቅም። እንደዚህ አይነት ነገር አይመችም። ሰውና ሰውን ለማጣላት እና ኦሮሞን ልጅ ቆኛ ነገር ፍራቻ ምናምን የሚባል ነገር የለም። የምንፈራው ነገር የለም። የምንፈራው አንድ ፈጣሪ ነው። አጫሉ ምን ታሪክ አለው አለ እና ታዲያ፣ እውነቱንና አስረዱታ። ታሪክ ካለው አስረዱት ለልጁ እንዴ። የት ያውቅላቸዋል? በግድ ታሪክ አለው ብላችሁ እንደዚህ ነው እንደምታስረዱት ካለ ማለት ነው። በቃ አስረዱት፣ አስረዱት። እንደዚህ እንደዚህ እንዲበአለ ማለት ነው። አሳትሙ መጽሐፉ። አይ እኔ የማይመቸኝ ነገር አለ። ይሄ የማይመቸኝ ነገር አይመቸኝም፣ ነው ምንም ማለት አይደል። የት አይመቸኝም? ይሄ ጥሩ አይደለም። አውቁ ፖለቲካ ውስጥ ሊያነካኩችሁ ነው እና ሊቀቱ የሚፈልገው ነው ፖለቲካ ውስጥ ሩ እዚህ አጫሩ ሚኒልክ ትላላችሁ ሆዴና ሞስ ቦስና ማርዬ እዛ እየተከተከታችሁ ነው። ማነው የሚከተከታችሁ? ማነው የሚከተከታችሁ? እነሱ እዚህ ናቸው። እስካሁን ዞኔ ናታ ምን እያለች ነው? ወንዴት አታያትም እንዴ

ቦስ ምን አለ መሰለት አንደኛ የራሷ ይሄ ዳልቻ የሚባለው ነው ግም እንደሆነች መጀመሪያ ላይ ሚዲያ ላይ አቤት ጥንባቷ ብሎ የተናገረው እሺ አንተ አደለ ለዚህ ምንም ወደ አንተ ማላከቅ አይቻልም ቪዲዮ ደግሞ አስፈላጊ ከሆነ አለን እናወጣለን ግማቷ እርናቷ ምናምን ወደ በፊት ፍሬም ተናግራለች ኖ ኖ ኖ ከዳልቻ በፊት ማንም አልተናገረም እሱ ነው ከዳልቻ በኋላ ፍሬ ናት በኋላ ነው ይ ከመጣች የዱባይ ሰዎች በቃ አፏን ብቻ ጠብቁልኝ አፏን አሽቶ ዝም ብላችሁ አጠገባችሁ እነሱም ሽነት ነው አረ በጣም ያሳዝናል ለማንኛውም እኛ እንትን ፖለቲካ ውስጥ ደግሞ እንዳታስገቡን አንተ ከዳልቻ ጋር አትነካካ ዳልቻ ሲጀመር ምን ያመጣል አዲስ አበባ ሲሄድ እኔ ደውዬ ያገኘዋሉ ከፈለገ ኖ ኖ ኖ ከዳልቻ ጋር አትነካካ ለምንድን ነው ማን ነው እሱ ሆነ እሷ አያገባውም በዚህ ጉዳይ መግባትም የለበትም በፍቅር እናንተ በተገናኛችሁ ተገናኝ በስራም ተገናኛችሁ፣ ምን አላችሁ? አገባሁም በዚያ አይነት ጉዳይ የሚገባ ከሆነ ማለት ነው። ሌላ ነገር ፈልገው ነው እንዲህ አይነት ነገር እንትን። አትበል፣ አትግባ፣ ምንም የማያመጡን። እባክሽ፣ እኔ ይኸውልሽ አንድ ነገር ልንገርሽ። ከልጅነቴ ስፈጠር በጣም ጀግና ነኝ እኔ። ከሰው ጋር ስጣላ እማታለሁ ነው እንጂ እጣላለሁ። ይሄ ይቻላል ነው አይደለም እንጂ የራሱ ጉዳይ። ለምቦ ጫማ ማን ይሰማዋል? እኔ ማ ብትጸድበልኝ ደስ ይለኛል። ግን እኔ እራሱ ኧረ እሱ የኔ ጌታ ሆ እኛ እራሱ ሀገር የማንገባው እሱን ፈርተን ነው። እኔ እገባለሁ ከአራት ወር በፊት እኔ አልገባም። እኔ ሀቁን ነው የምነግርህ ቦስ። ለምን ብትል ማለት ነው አሁን እሱ የተወለደው ያው እንግዲህ ከምርኮኛው ምርኮኛ ዘመዶች አራት ኪሎ ይገባዋሉ። እና ማለት ነው ከዛ ዲቃላ ነው ባይዘ እና የተወለደው ከዛ ስለሆነ አሁን በየቦታው ላይ ሰዎችን ሽጉጥ እያያዘ ምናምን የሚያስፈራራው በዛ ተማምኖ ነው። እኔ ከእሱ ጋር በጸብ ከፈለገኝ በጸብ ነው የሚሄደው። አሁን ባለፈው ስለተሰዳደብን ከሱ ጋር አልገባ። ናፍቆት ምንድን ነው የምትይው? ልጆን የማንን ልጅ ነው ምት ጊዜ ነው ብለሽ ነው? ሶፊ የማን ልጅ ነው ዘግዝቃ የምትሳደባለች? እየሰሙት ያው ሩሲ ምን እያለች ነው? የማርግ ልጅ ነው? ዘግዝጋ ነው። ከዘገዘገች ኛ ችግር የለውም። የእሷን ልጅ ታሪክ አወጣለሁ እኔ ከና መረጃ ማስረጃ ነው የማርጌል። እየተሳደበች ነው የማርጌል። ልጅ እየተሳደበች ነው ናይ የማርጌ ልጅ ልጆች አላት እሷ። ኮሜንተሮች እየመለሱላት ወይ ሶ ናፍቆት ናፍቆት በጣም ምናምናት ስለሆነች አሁን ነው መሰለኝ ሄዳ የመጣችው።

አይ ባይ ዘ ዌይ ባለፈው አሁን ተጣሉ ምናሉ ምናምን ያለችው ማርዬ፣ ከገባሽ አካሄዷ እንደሚመስለኝ እንደዛ ብላ ማለት ልጆቹ አይፈልጉም ምናምን ብላ ከባልሽ ጋር እንትን ለማድረግ ፈልጋ ነው የሆነ ልጆችሽን እንትን ለማለት። እሷ እንደዚህ የማስቀማት ሱስ አለባት። ወርቅስ አንድ የሽኔ ላውራ ሁላችሁም ዝም በሏል። ጀርመን ሀገር ላይ ልጅ ሊቀማ የሚችለው ትምህርት ቤት ሲሄዱ ልጆችሽ ንጹህ ናቸው ወይ? ምግብ ይዘው ይሄዳሉ ወይ ብቻቸውን ጥለሻቸው እቤት ውስጥ ቆልፈሽባቸው ትሄጃለሽ ወይ? በጣም ብዙ ነገር በጣም ብዙ ነገር። እኔ ጅን ሴትዮ አቃታለው። ቆይ ልነግርሽ ነው ቆይ ልነግርሽ ነው። ስንቴ ነው እኔ የከሰሰችኝ? አንድ ቀን ፖሊስ ጠርቶኛ፣ ቀን ስንቴን ያስፈራራችኝ። ምላስ ብቻ ነች፣ ድምፅ ብቻ ነች። አንቺ ወርደሽ ወደ ተግባር ስራ ውስል እና እስኪ አርጊ ከአንዴ ልመልስ ላት እየሰማችሁ፣ ጀርመን ሀገር ምን አንቺ በልጆች ጭራሽ በሞግዜት እያሳደግ አንቺ አልፈሽ ልጆች ትሌላ ተንከባካቢ እያለ አንቺም እየተንከባከብሽ ቀብጠው እያደጉ ምን ጀርመኖች እንደዚህ ሲያሳድጉ አይቻልም። አይደለም አበሻ እሱን ስለማታውቅ እንድታውቅ ዝም አይነት ሰው እዚህ ጋር፣ አረ እባክሽ ጅና ትንኳት፣ አረ እንደዚህ እጅጋ የሆና ትንኳት እንደዚህ ልታደርግ ነው። መቶ ጊዜ ከሳኛለች። የታለ ክሱ፣ ቻርጅ፣ ለምን አልተከሰስኩም? ለምን ጣቢያ አ ለምን ትጠረታለች? ሁን በአንቺ ወዲች አንድረገ ንገርች፣ ምላስ ነች፣ የድምፅ አራዳ ነች እንዴ። እሷ ትከሰስ፣ ሰዎችን ሚዲያ ላይ ስትሸጥ ስታሻሽጥ የነበረው አሁን እኔ እንደም ሳንቲም አዋጡልኝና ከሳታለሁ። እውነቴን ነው የምነግራቸው። እሷ አትከስስም እንደ ምንድን ነው የምትሉት? እሷ እኮ ትልቅ ወንጀል እኮ ይዛለች እኮ ማን ራይት አይፈቀድም እኮ ጆከር መቶ ዛሬ የሚያወጣው አዲስ መረጃ አለ። እሷ ከሰዎች ጋር ከነ ማን ነው አንድ ቴዲ ትራክ የሚነዳ አንድ ደግሞ ግርማ ቶላ የሚባል ሆነው ጂጂ እጅጋየው ኪዳኔ ሆነው የሰሩት ገንዘብ የሴቶች ራቁት ፎቶ እያያዙ ገንዘብ የሚቀበሉ እስከ አርባ ሺህ ዶላር እየጠየቁ እንደሆነ ዛሬ አውጣለሁ ብሏል ጆከር። ስለዚህ ከነ መረጃው ደርሶኛል። በጣም ፌመስ ፌመስ የሆኑ ቲክታከሮች ከሚዲያ ጠፍተዋል። ስለዚህ አሁን ገና ጉዷ ሊወጣላት ነው ከእነሱ ጋር ሆነ አብራ እሱ እንኳን ተዋቸው። እሱ ፈልገው ስለ ጆከርንም ብዙ እንትን አለም፣ እሱ ያውጣ። ግን ቀላሉ ነገር ሚዲያ ላይ የሰራችው ሁማን ራይቲንግ የሚባል ነገር አለ። ቀላል ነገር ጀርመን ያሉት መክሰስ ያልቻሉት እኔ አሁን ጀርመን ሄጄ ይሄ ነገር የጀርመን ሕግ ይፈቅዳል ወይ ብል እና አስተርጓሚ የተባልኩት ማለት ነው፣ አስተርጓሚ ሌላ ደግሞ ማለት ነው ጠበቃ ምናምን ነው የተባለው። ለዛ ለዛ የሚሆን ብር ልክ በስነ ስርዓት እንትን ሲባል በቀጥታ መከሰስ ትችላለች። ሚዲያ ላይ ነው ስትቀባበል የነበረው። ሌላው ተዉት፣ ይሄ ሚዲያ ላይ የሚወራው ምናምን ተዉት። ቀላል ነገር ከባድ ከባድ ወንጀል ሚዲያ ላይ ቁጭ ብለ አራት ሺህ ዶላር ገብቷል አልገባም ገብቷል አልገባም ስትባባል የነበረው ቀላል ወደ ጉድጓድ ነው የሚያስገባት እኔ ልንገራችሁ ይኸውልሽ እኔ ሪከርድ አለኝ የእሷን ስም እየጠራ ብደርስባት እገልሃለሁ ያለኝ ሪከርድ አለ ጊዜ ጊዜ ስለሌለን እንደዚህ ምናምን መንከራተቱን ስላልፈለግ ነው ነው እንጂ ለመክሰስማ እጃችን ላይ ያለው መረጃ ራሱ እኔ ላይ የተላከው ቮይስ ሜሴጅ እናስፈራርሃለን እንገልሃለን ምናምን ምናምን ያሉኝ ሰዎች የእሷን ስም እየጠሩ እስከዚህ በኋላ ስሟን ከነሳ እንገላሉ ምናምን እያሉኝ ከነ ምስክር ሪከርዶ አለኝ ከእነሱ ልኩአንድፎ ስናሰማ አልነበረ እሷ እኮ ጀርመን ውስጥ ብዙ ሪኮርድ አለባት ይህን ታውቃላችሁ ስለዚህ አዎ ከሀያ አምስት ሺህ ሰው በላይ የእሷ ጎል መግቢያ እንጂ መውጫ እንዳሉ ነው በዚህ ላይ በጣም ማሬን ስሟት እሷ አስተርጓሚ ናት እና ሌላ ነገር አታውሪ ስለ እኔ ግን ስለ እንትኑ ንገሪያቸው ዝም ብለሽ እና በጣም ከባድ ነገር የእሷ ነገር እያለ እናንተ እዚህ ጋር እንትን የምትሉት ነገር ይገርማል። እና በጣም ከባድ ነገር ነው። እና ይሄ ነገር እያለ ማለት ነው ብዙ ነገር ስላለ ዝም ብሎ ማየቱ እና ዝም ብሎ መጫወቱ ይሻላል እንጂ ማለት ነው። የእሷ ይከብዳል፣ ማለት ፈልጌ ነው እኔ። ግን የሚገርም መቼ ነው የራሷን ሕይወት ምትኖረ ከሰው ላይ የምትወርደው መቼ ነው መቃጠል። ሰው በሰው ኑሮ ይቃጠላል? እድሜ ልክ ይቃጠል። ምን ሰራች እስቲ? ስንት ያው እድሜዋን ጨረሳች እኮ ጀርመን ውስጥ ምንድን ነው የሰራችው ስራ? መንጃ ፍቃድ እንኳን የላ ሰው እኮ ነች። ምን አይነት ዶንቆሮ ዱም እንደሆነች እኔ አላውቅም። ሰው እኮ ከቀንቀን ይሻል። እድሜም እኮ ትምህርት እያስተምርሻል። እሷ ግን እድሜዋ ማያስተምራት የገማች ቢዝነስ እየሰራች እኮ ነው። ምን ሆነች ነው አንቺ የምትቃጠዪው? እየሰራች እኮ ነው። አይገባሽም እንዴ? ገንዘቧን እኮ ሜክ እያደረገች ነው፣ ሰላጣ የምትበላበት ሰዎች ተከታትንትናን የምትገዛበት አንቺ ተዝናኝ፣ እንጂ ማለት ነው። ምን አስጨነቀሽ? ካብታብላ ማታ ለቁርስ ትሰራለች፣ ጠዋት ቁርስ ትበላለች።